ያሰብ ከሆን ሳካለ ብለን ነው የምንመርቀው። ጌታዬ ፈጣሪ ወይ አርግልኝ ረ አርግልኝ ረ አጋባኝ ረ አጋባኝ ሽማግሌ ልኬ ቀለበት አድርጌ ቱሎ ትዳሬን ህይወቴን መመስረት የምፈልገው እንጂ እንዲሁም ብችል እሷ ራሱ በራሷ ሚዲያ ላይ ሌላ ስራ ትሰራለች እኔም ሚዲያ ላይ ሌላ ስራ እሰራለሁ እንጂ ይሄ እንዶ በሚዲያ እሷን ራሱ እኔና እሷ ትዳራችንን ወደ ሚዲያ አላመጣውም። እንዲሁም መጀመሪያም የተሳሳትኩት ስህተት ወይም ደግሞ የተሳሳት ነው ስህተት ብዬ ማስበው ሁሉም ነገር ሚዲያ ላይ ሳይሆን እንዶ በቃ በውስጥ ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። መቼስ ይህን ድርጅት እንዳልክ ይሄ ቢሮ ወይም ይሄን ድርጅት ትሬዲንግ ሲከፍት እንዳልክ ብሎ ነው ብለ ነው የምታስቡ። ለእኔ ይሆንልኛል ብዬ ያሰብኩት ስማለ እና ያው ሄሉ ትሬዲንግ ብዬዋለሁ እኔ ማለት የምትኖረው